በመላው ዓለም ያላችሁ እንዲሁም ኤርትራውያን ኢትዮጵያውያን የሆናችሁ የጌታ ጸጋ ተካፋዮች ሁላችሁን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ ወንድማችሁ ነቢይ ዘካርያስ ሂሊንግ ሃውስ ኢንተርናሽናል ቤተክርስቲያን ባለራእይና መስራች ነኝ። ዛሬ ወደ እናንተ የመጣሁት እንዲሁ የቤተክርስቲያናችን የዩቲብ ቻናል ለማሳወቅና የቲክቶክም የዋትስአፕም በቴሌግራምም በኢንስታግራም በተለያየ በሚዲያ ላይ በሚቀርቡ ፕሮግራሞች እነሱን ለማሳወቅ ነው ወደ እናንተ ዛሬ የመጣሁት። የዩቲብ ቻናሎችን ወደ እናንተ በሚደርስበት ጊዜ ሰብስክራይብ በማድረግ ሊንኩን በመጫል ላይክ፣ ሼር በማድረግ ለብዙዎች መልእክትን እንዲታደርሱ በጌታ ፍቅር አሳስባቸዋለሁ። እንዲሁም የቤተ ክርስቲያን ቦታና ስፍራ የሚፈልጉት አዋሳ ዳቶ ኪዳን ምህረት ቀጥታ መንገድ ላይ ይገኛል። የስልክ ቁጥር 09 35 91 91 73 ላይ በመደወል ማግኘት ትችላላችሁ። ሳብስክራይብ እንዳትረሱ ላይክ ማድረግ በቲክቶክን ፎሎ ማድረግ እንዳትረሱ። በጌታ በኢየሱስ ፍቅር ሰላም እላችኋለሁ። ሻሎም